እዚሁ እየተከታተልሽ ነበር እንዴ? ልጅ ትምህርት ሽንት ተሽ የአባትሽን መግቢያና መውጫ የተከታተልሽ ነው። ቆይ አንተ ማን ነህ? ንገረኝ እስኪ። ቆይ አንተ ማን ነህ? ይልቅ በደረቁ ከምታስለፈልፍኝ የሆነ ነገር ውሰች። ቁርስ በልተሻል? ያው እኔ አልበሉ በጠዋቱ ማንም ፍለጋ ነው እንደዛ ምስስ ብለ ከቤት የወጣው ፍቅረኝ? ያው እናትሽ እንዳታውቅ ነው። ቀስ ምስስ ብዬ ከቤት የወጣሁት በቀላስ መሰለህ? እውነቱን እያወጣሁ ነው። ለእኔ የመጀመሪያም የመጨረሻ የምናትሽ ብቻ ናት። ስንት አመት ቆያችሁ? ይቅርታ፣ ጥያቄ ላስተካክልና፣ ስንት ቀን አብራችሁ ቆያችሁ? ፍቅረኛ አለሽ? ምን? በነገራችን ላይ እየሰማ ምን የሚል ሰው በጣም ያናድደኛል። ቆይ፣ የኔ ፍቅረኛ መያዝ አንተን እንደዚህ ለምን አሳሰበ? እንድትጎጂ ስለማልፈልግ ነው። ቆይ፣ ገና መች አውቀሽ ነው ስለ እኔ መጎዳት እንደዚህ አሳሰበ? ብዙ ተናጋሪ አትመሲ። ማለቴ ገና ሳይሽ ዝምተኛ ልጅ ነው ትመሲ ምናልባት ውስጥ የተጠራቀመው ብሶት ይሁን እንደዚህ ለፍላፊ ያደረገ። እናትሽ ምንም ጥፋት የለባትም። ሏ እሱን ትተህ ለምን ስለ ማንነት አትነግረኝም? ቤተሰብ ላ የለኝም ግን አሁን ይኖረኛል ብዬ አስባለሁ። ቆይሺ እንዴት እስካሁን ፍቅረኛ ለስክ? ለምንድን ነው ግን ይህን ተመሳሳይ ጥያቄ እየደጋገምሽ የምትጠይቂ? ለነገሩ አሁን ትልቅ ፕሮጀክት ላይ ስለሆንክ ቢኖርህም አትነግረኝም አይደል? የምን ፕሮጀክት ነው የምትወሪው? እባኪ ይቅርብ። በቃ ከዚህ ነገር ውጣ። እድሜና ውበትህን ለተራ ገንዘብ ብለ በከንቱ አታጥፈው ምናልባት እየቆየሽ ትረጅኝ ይሆናል ቆየ እኮ ከተረዳው ገና እንዳየውህ ነበረ ማን እንደሆንክ የተረዳውት ይልቅ እኔ ጎልድ ዲገር አይደለሁም ላቭ ዲገር ነኝ ከዚህ በላይ አብሬ ተቀምጪ መጃጃል አልፈልግ ወደ ክላስ ኮንሽ ልሸኝሽ ይችላሉ ከዚያስ ጓደኞች ማን ነው ሲሉኝ ማልላቸው ነው ቦይ ፍሬንዴ ወይስ እንጀራ አባቴ የዛሬን አምልጠሃል እመነኝ አንድ ቀን ግን መያዝ አይቀር ነው።

ልጆቼ እንደዚህ አልነበሩ፣ ባንቺ ምክንያት ነው። መሬን ውጡት። ቆይ አንተ ለምድ ነው እዚህ ያለው ለምን ከዚህ አትሄድም? አንተ ደግሞ ማን ስለሆንክ ነው ስለ ቤትሰብ የምታወራው? በተደጋጋሚ ነግሬሻለሁ። ስለ አንቺ ምንም አያገባኝ፣ ግን በአንቺ እንዝላልነት የልጆቼ ህይወት እንዲበላሽ አልፈልግም። እውነቴ ነው። በጣም አስገርመኛል። ለካ እንደዚህ ለልጆች የምትቆረቆር አባት ነህ። ልጅ አልጋ ላይ ከልጅ ጓደኛ ጋር ስትርመጠመጥ ግን ጥሩ አባት አልነበርክም አይደል? በቀስ አንተ መቻ በቃህና ነው የማበቃው። ልጅ በእኔ እፍረት ሳይሆን በአንተ እፍረት መስሎኝ መኝታ ቤቷን ዘግታ ስታነባይ ነበረው። አዎ አትፈቻለሁ። ለልጆቼ መልካም አባት አልነበርኩም። ግን አንቺ ጥሩ እናት አለሻቸው ብዬ ነበር። ለልጆች እኔ ምን አደረኩ? እንዳንተ ከማንም ጋር ሶሰልት ውጭ ውጭውን አልተገኘው ቤቴ ድረስ ነው አንተ ችጮኝን ያስታወቅኳቸው መጣኔ ነው የታድረህ ነው ባት እኮ አሳሰብክ እዴ ጠጥታህ፣ እኔ ደግሞ ስላሰብክ ክለት ነው። አሶፋውን ተደግፈ እንቅልፍ ስትለጠጥ ያደርገው ወገኛ። አንቺ ሴትዮ፣ ዛሬ አሽትግብችለሁ። እውነቴን ነው ምላችሁ፣ ተፋቶም የሚጨቃጨቅ ባለትዳር እናንተን አየሁ። ማን ነው ይሄ? ቃል መስተካከል አለበት። ባላዳር ነው የሚባለው። የት ነው አድረ የመጣው? እኔ እንጃ፣ ምናልባት የትም ይቅርታ እየተቆጣጠርሽ ነው እንዴ ማሚ ፈጣሪ የስራ ስንስጥሽ ሌላ ምን ልሻል አይ አይ አባቢ እንደሱ አይደለም የሚባለው ፈጣሪ የዘራ ነውን ያሳጭላል ነው የሚባለው ኑ እንጂ አስመራችሁን ሰብስቡ ማሚ ምን ቆማ ታያኛለ ሰብስቡ እንጂ እሺ አሁን ግባ እናተኛ ጥሩ ነው ማሚ እንደ ደከመኝ ማወቅሽ ራሱ በጣም ትልቅ ነገር ነው እሺ አሁን ደሳለሻለ ልጆችሽ እንደዚህ እንዲሆኑ ፈልገች ነው አይደለ? ላያቸው ላይ ጎረምሳ አይመጣሽ። ትሰማኛለ? ከዚህ በኋላ ከዚህ ቤት የማትወጣ ከሆነ ፖሊስ አምጥቼ ነው አስቀፍ ድጄ ማስወጣ አሎ፣ አበጀ፣ እርዳታ እንፈልግ የነበረ፣ እባክህ። አዎ፣ አንድ እንዳይሞት እንዳይሽር አድርገህ ልክ ምታስገባልኝ ሰው አለ። በቴሌግራም እልክልሃለሁ፣ በቴሌግራም እሺ።

መጀመሪያ እንዴት ዋልክ? አይቀድም ደግሞ ዛሬ በቀኑ ይሄን ተያይዘሽዋል። እባክህ እዚህ ቤታ ያሉ ሰዎች አቃጥለው የደፉኝ ነው። ምን ነው? ማን ነው? የድሮ ባልሻው? እሱንማ ፖሊስ ጠርቼ በአስቸኳይ ያስወጣሁት። ስለዚህ ከዚህ በኋላ እየመጣ አይረብሸንም ማለት ነው። ይሄ ነገር ይበቃሻል። እኔ ኪችን ልግባና ቆንጆ ምግብ ትሰራለሽ። ኢየሱስ ይገርመኝ! ደግሞ ያና ሆም የሚባል የትም ሲዘላዘል አድሮ ምን አድሮ አድሮበት መጣ እንጂ መጠጡ ላይ እባክሽ ራስሽን አታስጨንቅ። እኔ ፍቅር በኋላ ቢያምሽ ማን ያለልል? እዚህ ቤት ማንም ሰው እኔ እንደስታ የሚመኝ የለም። እዚህ ቤት ስቲ እኔን የሚወክላ፣ ያው እዚህ ቤት ጠቅልዬ መጥቻለሁ ብዬ። ለምንድን ነው ግን አንተን በማፍቀሬ ሰው ሁሉ እንደዚህ የገረመው? ይሄ ነገር ግን የእድሜ ብቻ ይመስልሃል? አለማችን ላይ እድሜ ሳይገደባቸው ተፋቅረው እስከ መቃብር ድረስ የደረሱ አሉ። ለማንኛውም የቀለበታችንን ጊዜ ማቅረብ ያለብን ይመስለኛል። መጀመሪያ ግን ቤተሰቡ በሙሉ በእኔ ላይ እምነት እንዲኖረው ፈልጋለሁ። ልጆቼ እኔን እንደ አባት እንዲቀበሉኝ ጥቂት የራሴን ድርሻ መወጣት አለብኝ። ይሄ አባት የምትለውን ነገር ተውባክ። ለምን አባት ለመባል የግድ በእድሜ መብለጥ አለብኝ? ያንቺ ባል ለመሆን እስከመጣው ድረስ የልጆችሽ አባት ነኝ። ይህንን እውነት ደግሞ መቀበል አለብሽ። መጀመሪያ ጁስ ነገር ሰርቼ ላምጣልሽ እና ከዛ ወደ ዋናው ምግብ እንሄዳለን። እኔም እስካሁን አልበላሁም። እንዴ ለምን ውዴ? ይርባሃል እኮ ስንቴ ነው ምነግርሽ። እንኳን ምግብ ህይወቴ የራሱ ያለ አንቺ አይወጥልኝ። ሁሌም ቢሆን እንኳን ተንሳይ ነው የምረጋጋው። በቃሽ። እንደዛ ከሆነ ምግቡን ይዤ እስከምመጣ አንቺ ቁጭ ብለሽ ተረጋግተሽ ነበርሽ ዘርፌ። ደሞ አሁን ምን አደረግኩኝ? ምን አደረግሽ አልኩሽ ነው፣ ወይስ ያደረግሽው ነገር ስላለ ነው ቀድመሽ ምን አደረግኩ ብለሽ የተናገርሽው? ረጄን እያሳመምከኝ ነው። ይኸውልሽ፣ ትሰሚኛለሽ? አሁን ለሉዐም የነገርሻትን ነገር ለእኔ ምን ትነግሪኝ እፈልጋለሁ። ቶሎ በይ ንገሪ። ዘርፌ፣ ይህ ሰውዬ ምንድን ነው ያደረገሽ? ኧረ እኔ ምን ያደርገኛል። ሉዐም እርግጠኛ ነሽ? እና ለምንድን ነው ስለዚህ ሰውዬ ባወራሽ ቁጥር ትቀልጂና መልስሽ ምደነግጩ? ዘርፌ እዚህ ቤት ውስጥ እንደ እህቴ ነሽ፣ ታውቂያለሽ አይደል? ይሄ ሰውዬ ኧረ ይቅርብኝ እባክሽ። ይሄ ሰውዬ ምን? እህ? ዘርፌ ቆይ፣ ይሄ ሰውዬ ምን ሲያደርግ አይተሽው ነው? ኧረ እሱ ሳይቼ ሳይሆን ሰምቼ ነው። ምን ነው ያኔ በር ላይ ተለጥፌ ስሰማ ጆሮዬን በቆረጠው ነበር። እንደው አጉል ልምድ ሆኖብኝ ተለጥፌ ሚስጥር መስማት እወዳለሁ። እንዴት ነው የሰማሽው? እባክሽ ሉዬ ከዚህ በላይ አታስጨንቄኝ እኔ አብሬሽ ነኝ። ቆይ ይሄን ያህል እሱ ማነው? ይልቅ ምን እንደ ሰማሽ ንገሪኝ። በስልክ ሲያወራን የሰማሽው ይሄ ሰውዬ ለትያ አይሆናቸው። ቆይ ጂት እያረገባት ነው? ምን እያረገባት ነው? በላዩ ላይ እየሄደባት ነው? ወይ አልዋሽሽም፣ እሱንም ቢሆን መኝታ ቤት በሩ ላይ ተለጥፌ አይቻለሁ። ወይኔ ሉአ፣ እሺ በቃ ተይው፣ እንደውም ከክፍሌ ውጭልኝ። እሺ በቃ እነግርሻለሁ። አደራ ግን ሳት ብሎሽ ነገር ካፍሽ ከወጣ አድራሻንም ድራሽንም ነው የሚያጠፋኝ። እመኔ፣ እኔ ምንም ነገር አልነገርኳት። እና ታዲያ ለምንድን ነው ጠዋት ከቤት ስወጣ ተከትለኝ ወጣችሁ? ማ እኔ እንዴት ላቅ እችላለሁ? ያው ክላስ ነው መሄደው ብላ ነዋ። ከቤት ወጣችሁ ለዋም ነግረኛለች። ምን? አዎ፣ እናቴ ጋር እንደደወልኩ እንደነገርሻ አነግረኛለች። እንዲያውም ወሬው እንዲጣፍጥልሽ ብለሽ ፍቅረኛው ጋር ደውሎ ልክ እኔ ሲያይኝ እናቱ ጋር እንደደወለ አስቀየሰ ብለሽ እንደነገርሻ አነግረኛለች። እሷ ናት እንደዛ ያለች። አይገርምም ሰው ማመን ለነገሩ እኔም አንቺን ስላመንኩሽ ነው እንደዚህ ከዳሽኝ። እመነኝ እኔ ምንም ነገር አልነገርኳትም። እሺ አምንሻለሁ። ማለት አመንከኝ? እመነኝ ካልሽኝ፣ ምን አማራጭ አለኝ? ለማንኛውም ኪችን ውስጥ ብቻኝ ትተኝ። ለማሪ የሆነ ምግብ ልሰራላት ትፈልጋለሁ። ከፈለግክን ይሰራለሁ። ከዚህ በላይ ስንት የተሰሪልኝ? እየቀለድኩ ነው። ትቆያለሽ? ሄዳለሁ ግምት የለክነው ማለት ነው። ነግራታለች። ይኸውልሽ እዚህ ቤት መኖር በጣም ነው ያስጠላኝ። እስኪ ተረጋጋው እንደሚል ዛሬ አባዬን ፖሊሶች አምጥታ አስወጥተዋለች። አሁንስ ልረጋጋ? እንደተፋቱ አስታውስ። እንጂ ቢፋቱስ ልጆቹን ለመጠየቅ ቤት መምጣት የለበትም። እንደ ልቧ ለመሆን እንዲመቻት ነው እንጂ እውነቴን ነው። አሁንስ ከልክ በላይ የሆንክ ነው። ይልቅ ልከሳት ፈልጌ ነበር። ማን ነው የምትከሰው? ማን ልልበልሽ? እናታችን ነው። እንደውም አንቺም አብረሽኝ እንድትሆኝ ይፈልጋሉ። አባዬ የሆነ የሚያውቀው ጠበቃ ሳይኖር አይቀርም። ዛሬ እንደውም ወደ እሱ መሄድ አለብኝ። ይሄ ሰውዬ አብዶ አንተንም አሳበደ አይደል? አንቺ ግን ይሄ ሰውዬ እስቲው ብልግና አይደለም አይደል? ቆይ ምን ብለህ ልከሳት ነው? ይሄ ቤት እኮ በሷ ስም ነው ያለው። እኛም እኮ ልጆች ነን እና ለማንም መንገደኛ አሳልፋ ስሰጠው ዝም ምንበል ነው ምት እኔ ደግሞ ወደ አክሽን የምንገባበት ጊዜ እንጂ ሰከን የምንልበት ሰዓት የለንም እያልኩሽ ነው። ይሄን እሱ በተራው ምን እየጎነጎነ እንደሆነ ማን ያውቃል? ቡናውን ኦፈር አደረግኩብሽ እንዴ? አይ ቆንጆ ነው። በነገራችን ላይ የሰራልኝ ምግብ በጣም ነበር የሚጣፍጠው። ሀንዬ፣ ለዛኗ የሳኑ አበባ እስከሚታይ ጥርግ አድርገሽ የበላሹ። ምን ላርግ ብለ ነው። የምግብ ፍላጎት ኮ ብዙም አይደለም። በነገራችን ላይ እራስሽ መጠበቅ አለብሽ። እዚህ ጋር ዋናውና ትልቁ ቁም ነገር አንቺ ነሽ። ሌላው ተርፈ። ሀንዬ፣ ሁሌም ቢሆን እኳ አንተ የምትለይ ነገር ሰማለሁ። ቃላቶቹ ደግሞ በጣም ያረጋጉኛል። እኔ ምልሽ የቤቱ ካርታ በስሜ ነው ያልሹው። መጀመሪያ በሁለታችንም ስም ነበረ፣ ድንገት ተነስቶ ሲያቀብጠው በኋላ ላይ በእኔ ስም አደረገው። ባልሽ እኮ ድሮም ይቀብጣል። እየጠጣሽ በጣም ጥሩ። ይህንን ማወቅሽ ራሱ ትልቅ ነገር ነው። ምሳሌውን ያልኩ ወይ ሉአም። እና ይሄ ጨቅላ የሆነ ልጅ ቤቱ ላይ እንደ ልቡ ሲፈነጭበት ዝም ብለን እናየው? እኔ የሆነ ነገር እያጣራሁ ነው። ምንድን ነው የምታጣረው? ስደርስበት ብታቃሻለ። ሉአም መጀመሪያ ወዴት እየተጓዝ እንደሆነ ማወቅ የለብኝም? ቆይ ግን ምን እያሰብሽ ነው? እስኪ ተረጋግተን እንቅረበው። ይህንን ነው እያሰብሽ ያለሽው? በብልሃት እንጂ በጉልበት የሚገኝ ነገር የለም። ትሰምኛለሽ? ለእንደዚህ አይነቱ ከንቱማ ጉልበት ነው የሚያስፈልገው። ምናልባት አልባት ፍቅረኛ ቢኖረውስ ብዬ እየጠረጠርኩ ነው። እና ድሮስ ላይኖረው ነው እብልሽ። እማዬ ማለት ለሱ የማት ነጥፍ የሆላንድ ላም ናት። ኤቲኤም ሙበያት እሱ ግልጽ ነው። ይልቅ በእኔ ሀሳብ ተስማምተሽ እንደ ልጅ የይገባኛል ጥያቄያችንን ብናነሳ ነው የሚሻል። ያንተ ተራ ሀሳብ ነው አልኩህ እኮ እና ያንቺ ሀሳብ ነው ስመርት በቃ። ያንቺ ትልቁ ግብ እሱን ከማዬ ጋር ማጣላት ነው። መቼም ፍቅረኛ እንዳለው እያወቀች አብረው የምትቀጥል አይመስለኝ። ሉዋም እማዬ ምን እንደሆነች አልገባሽም። በፈጠረ ያንን የሚያስጠላቃል አጠገቢ እንዳትል ዲያውስ፣ ቢመርሽም በውሃ አወራረችው። እናትሽ ሹገር ማሚ ናት፣ ማን ያውቃል። ቃል ይሄኛው ሲሰለቻት ነገ ደግሞ ሌላኛውን ተረኛ ይዛልን ትመጣለች። በቃ በእናት በእናትህ ካልሽኝማ መቼም ቢሆን የእናቴን ቅሌት መናገር አላቁም። እና በአባትህ ስለ ነው የምታቆመው? እሱ ሲያሷ ቢጣር አይደል እንዴ? ቢያንስ እንኳን አባዬ ተጸጽቷል። ከገደሉ በኋላ ጸጸት ምን ዋጋ አለ? እናታችን ብትሆንስ ገደል ልከተን ጫፍ አድርሳን የለ እንዴ? ግን ልጆቼን መጉዳት መፈልግ ይመስልሃል? በፍጹም እንደውም፣ አንቺ መልካም እናት ነሽ። እኔ ልጆቼን መጉዳት አልፈልግም። እነሱ ግን እኔ እንደ ሌላ ሴት ሊያውኝ ይችላሉ። አንቺ ሌላ ሴት አይደለሽም፣ ልዩ ሴት ነሽ። ቆይ ግን ያደረግኩት ነገር ስህተት ነው እንዴ? ምንም አልተሳሳትሽም። ፍቅር ከመቼ ጀምሮ ነው ስህተት ሆኖ የሚያውቀው? አንተን ለምን እንደዚህ የጠሉ ይመስልሃል? እውነት የዚህን ጥያቄ መልስ ሳታውቂው ቀርተሽ? የፍቅር እንጂ የገንዘብ ሰው እንዳልሆን ካውቃለሁ። እኔ አንቺን ብቻ ነው የምፈልገው፣ አንቺን ብቻ። ካስፈለገ ደግሞ ከዚህ ቤት ወጥተን ሌላ አነስ ያለ ቤት ተከራይተን መኖር እንችላለን። ግን ከልብህ ነው እያዋራህ ያለሁ? ለምን ነገው ና፣ አይሆን አደርገዋለሁ። ታውቃለህ፣ አንዳንዴ ስለ አንተ ሳስብ ሆነ የጥፋተኝነት ስሜት ይሰማኛል። ለምንድን ነው እንደዚህ አይነት ስሜት የሚሰማሽ? ለራሴ አድልቼ ወጣትነትህን የቀማሁት ነው የሚመስልኝ፣ እንኳን ወጣትነትህን በገንዘቤ የገዛሁት አለች ቢያንስ ከቀድሞ ባልሽ በዚህ ተሸለሻል። ምስክር ምን ብሎ ነው? አይ ይቅር፣ ይህንን ነውር አይደለም ለአንቺ ለራሴ እንኳን ደግሜ መናገር አልፈልግም። ንገረኝ፣ ምን ብሎ ነው? እስኪ ልጠይቅሽ፣ ፍቅር፣ እንደፈለግሽ ገበያ ወተሻ የምትገዢው ሸቀጥ ነው እንዴ? እሷን ተዋትና ገንዘብ ልስጥ ብሎ ነው። ለዚያውም ብዙ ብር ነው ያቀረበልኝ። ይሄ እርኩስ አያደርገውም አይባልም። በጣም ተናድጄ ነበር። በዚህ ልክ ሰውነት ሲቀል አይቻለቅ። ቆይ ተውልኝ ነው ያለህ ወይስ ስለ ልጆቹ ምንም አላነሳም ቃል በቃል ሚስቴን ተዋት ብቻ ነው ያለ ቆይ ግን ይሄ ሰውዬ ምን አስቦ ነው አላውቅም ምናልባት ከሌላ ወንድ ጋር ሲያይሽ የበፊት ፍቅሩ አገርሽቶበት ይሆናል ይሄማ ሊሆን አይችልም ፊርማችንን በቀደድን በሳምንቱ ነበር ሁለታችንም ተረሳስተን የራሳችንን ህይወት የጀመርነው እሱም እኮ ረስቶች ነበር ግን ከእኔ ጋር ሲያይሽ መርሳቱን ሁላ ረሳው ፊቱ ላይ የማየው እውነት ይሄ ብቻ ሰውዬሽ በቅናት ነዋም ልጄ እንዴት ዋልሽ? አንቺ ልኮ ነው ይጠብቁ ያሉት። ክላስ ረፍቶብኛል። ሂድ በዛው። እያደረስኩሽ መኪና ውስጥ እያወራ እንሄዳለን። መኪና ውስጥ አልገባም። እዚሁ ነው አውራኝ እባክሽ። መኪና ውስጥ እንግባና እናውራ። ቆይ ይሄ ሁሉ ነገር ትናንት የት ነበር አባዬ? እባክሽ፣ ለዋም በትናንት ኃጢአቴ አትውቀሽኝ። የትናንት ኃጢአት ለኛ ተርፎ መስሎኝ የልጅ ወግ ሳናይ ህይወትን በስቀየ መራን ያለን። እባክህ አባዬ ብሶቴን አትቀስቅሰው። እባክሽ፣ እባክሽ አንዴ ተረጋጊና አውራ ልጄ። ያ የተረገመ ሰውዬ ከዛ በኋላ ተተናኮሎ ይታቀላል። በፊትም እንዳልተተናኮለ ይነግሬ መሰለኝ። አታስቢ ልጄ፣ ያንን ተውሳክ ከዛ ቤት ውስጥ ነቅልላችኋል። ለእሱም ቢሆን ያንተ እርዳታ ያስፈልገን። ይልቅ ከናሁም ጋር የጀመርከውን ጨዋታ ብታቆም ይሻላል። ስለ ቤቱ ከሆነ እኔ ጠበቃ እናገራለሁ። እኔ ከዛ ቤት ውስጥ ለቅቄ ብወጣም እናንተ ሙሉ መብት እንዳላችሁ ጠበቃው ነግሮኛል። ለዚህ ነው አማዬን ፍርድ ቤት እንድናቆማት የመከርከው። እምቢ ካለች እንገትራት። ሲጀመር ይሄ ጉዳይ እኮ አንተን አይመለከትም። ምን እያልሽ ነው ልጄ? የእናንተ ጉዳይ ማለት የኔ ጉዳይ ማለት አይደል እንዴ? ጉዳይ ስለሆንናዋ እግር ላይ ተደፍቼ ስለምን ገፍትራኛ ሄድከው። እባክህ አባ ጥለናት፣ ቆይ ያለ ተባለ አለ። እባክህ አባ ጥለናት። ተይው አትለምኚ። እሱ ድሮም አካሉ እንጂ ዝቤት አለው ልቡ ከሸፈተ። ቆይ ማሚ ምን ሆነሻል? ምን አለ አንቺ እንኳን ነገር ብታበርጂ፣ ጭራሽ እኔ እንደ ጥፋተኛ ተወቅሰኛለ። በቃ ከአንቺ ጋር ምኖር አንገሽሽሁኛል። ልቀቂ ነው የምልሽ አንቺ ሉአም ልቀቂው ይሄድበት ልቀቂው። ኖሮስ ቢሆን መች አባቱ ነው የሚያውቀው? ነው ቢገባሽ። በአንቺ ምክንያት ነው በጎረምሳ ልጆች ተሰደኩ ያለሁት። እረቱ አባ እንደዚያቱን አትሁን። እንዲህ ተንበርክኬ እንኳን ስለምን አላሳዝነ? ልቀቂው ነው አሁን። ከፈለክ ነገውኑ ፍቺ መፈጸም እንችላለን። ጭራሽ ልትፋቱ ነው? እኛ እናሳዝናችሁም እንዴ? ናሁን ዝም ትላችኋለህ እንዴ? ይፋቱ። አጉል ተጋብተው እኛንም ግራ ከሚያጋቡን አንደኛቸውን ተፋተው እኛም ሰላማችን ብናገኝ ይሻለን። እሱን ዝም በለው። አባ ቢያንስ ለእኔ ብለህ እንኳን ይቅርበላት ማ እኔ ምስክር ነኝ እሷን ይቅር ምለት ትሰማለህ። ብትፈልግ እንኳን እኔን ይቅርታ መቼም አታገኝም። ምን አላንቺ እንኳን ነገር ብታበርጂ ማባክ እባክ ጥለህ ናት ልያቂ ልያቂ ልልበት ደግመህ እንደምትመጣ ዋላቅም ይቅር እንደማልል ለራሴ ቃል ገብቻለሁ። ያለፈው ሳያንስህ በውስጥ የሌላ በሽታ አትጨምርብኝ። እኔ ጋ የቀረው አባዬ የሚለው ስም ብቻ ነው። እባክሽ ልጅ። ይኸውልሽ ይኸውልሽ ዘርፌ! ዘርፌ! አቤት! ዛሬ ደግሞ ምን ሆኖ ነው ያመሸው? ለዋመኝታ ክፍል እኮ ነው ያለው እ ግሩም መቷል። እንደ ግሩም ደግሞ ለዋመኝታ ክፍል ምን ይሰራል? ማለቴ በእርግጥ ያው እንዳባት መንተባተቡን ታይና መጠየቅሽን፣ ጥያቄ መልሽልኝ። ስለ ናሆሚ የጠየቁ ይመስሎኝ እኮ ነው እ እሱንማ ሲገባየሁት፣ አይደለም ስራሽ ግቢ። ምን